ግጥምና ዜማ አይደለም። አሁን ነው ስሎት ዘፈን ዘፈን ነው፣ ዜማ ነው። ግን እነዚህን ግጥሞች የጻፈ ምናብ፣ እነዚህን ግጥሞች ያቀለመ ገጣሚ የረገጠውን ተመልከት! እንዴት ዲፕ ሶሳይቲ ውስጥ የቆመ ሰው መሆኑን አየህ? እዛ ውስጥ ነው የሚገባው። በታሪካችን አጋጣሚ እንኳን አንድ ቀን በተለይ እናንተ ያመጣችሁት አብዮት ማለት ነው ስልሳ ስድስት ገበሬውን እንማረው ገበሬውን እንወቀው የሚል ንቅናቄ አይቼ አላቅም። ገበሬውን እናስተምረው፣ ገበሬውን እንድናድርገው፣ ሁሉ ነገር ወደ እሱን መለወጥ ነው። እሱ እንትን ላይ አባባል ግብታ ላይ ይብይ። ግን አንድ አንዱ ነገር ገበሬውን እናውቀዋለሁ ነኝ። የገበሬውን ዊዝደም እናቃለ። የገበሬው ስፕሪት ምንድን ነው? አይደለ ብ ሁሉም ሰው ሰው የራሱ ፍቃድ ያለው ሰው ፍጡር ነው። ስለዚህ በስራው ላይ ውጤታማ እንዲሆንልህ ፍቃዱን ማግኘት አለብኝ። ሲምፕል ፊሎሶፊ። ስለዚህ አሁን ያ ፍቃድ የሚገኝበትን ካገኘ ቁልፍ አገኘ ማለት ነው። እዛ ውስጥ ያለ ፓወር ነው የሚለውጠው ምንም ነገር ገብቷል። አሁን ለምሳሌ እኔ እንደሚያልኩ የቻይና አድናቂ ነኝ። እኔ ቻይናን የሌላ ዓለም አድርጌ ነው የማያት፣ በእንትን ነው። ነገር ግን ቻይና ያለውን ነገር ቻይና እንዲህ ስለሆነች ብለህ የኔ ገበሬ ልታመጣበኝ አልፈልግም። ለርን እወቀው እኮ ገበሬው መጀመሪያ ማወቅ ምንድን እንዲያው ስፕሪታችን አሁን ሊዘፍል ውስጥ የምትሳመው ምንድን ነው? የልጆቹን ወዳጅ ጥጃውን ሳይነካ ነው የሞተው ለካ ይላል። እርኩስን ምንድን ያለ እንትን ያለውን ነገር ሳይነካ ነው እርምን ያለውን እርምን ያለውን ሳይነካ ነው የሞተው ለካ ይላል። ጾሙን እንዳያፈርስ ነው የሞተው ለካ ይላል። አየ እምነት አለሁ። አሁን ማን ነው ዲፋይን ስታደርገው፣ ቤዚክ የሆነ ያኮ መሩ ነው፣ ያሱነቱ ነው። አየ እሱም ፓዋር ነው መጠቀም ያለብህ አየ እሱም ፓወር ይህንን፣ እሱ ውስጥ ያለውን ፓወር፣ የእምነቱን ፓወር፣ የእሱነቱን እሱን ተጠቅመ እሱን ሆነ። በሱ ተራራ ተስልዷል። አዲስ ዓለም ይሰራለ። ለኢትዮጵያ ቀርቶ ሌላ ይሰራለ እኮ ሌላ። ከማስተማር ይልቅ ማለት ነው ዲያምጥተ ሌላ ነገር ኢምፖዝ አድርገህ እሱ ላይ እነዚህን ኮር ማንነቱ እንት ስትለው ግን ይሄ ነው ሪማን ቢንግ አያ እዛ ውስጥ ነው ፓወሩ እና እኮ አንዱም እኮ አንዱም እኮ ለምሳሌ እድገትና ስልጣኔ ምንድን ነው የሚለው ዲፋይን መደረግ ያለበት እውቀት ምንድን ነው ራሱ እንደምንለው ማለት ነው። ይሄ ሀገር በቀል እውቀት የምንለው አለ። አሁን ለሺህ ዘመናት የኢትዮጵያ ገበሬ በዚህ ውስጥ ነው የኖረው። እምነት አለው በፈጣሪው ላይ ትልቅ መተማመን እንዳለው ነው ዘፈኑ የሚነግር እና ተርቧል፣ ረሃብ መጥቶበታል። ረሃብ መጥቶበት ነገር ግን የከብቶቹ ከብት ቤዚካሊ ዝኖት ሌላ የሀብት መግለጫ ብቻ አይደለም። ለገበሬው እኮ ኢትዮጵያ ገበሬ ከልጆቹ ጋር እንደ ቤተሰብ የሚያሳድገው እና አሁን ረሃቡ ሲመጣ ምንድነው ያደረገው? ጾሙን ላለመግደፍ ያደረገ እምነት የጠበቀ ገበሬ ነው። እዚህ ውስጥ የምንመለከ መስዋዕትነት ቀርሞ ማለት ነው። ብዙ ጊዜ አንዳንዶች ለመዳን ብለው ያልበሉት ነው። ብዙ ታቡ የሆነ ነገሮች እኮ እንሰማለን። አለ በዛ ውስጥ ይሄ ነው የዛ ሰው ስፕሪት አየ ይሄ ነው እኮ እውቀት ማለት። ይሄ ነው እውቀት ግን እኔ አሁን አይዶል ነው መለማ አብርሃም ይነ አብርሃም እነዚህ ሁለት አብርሃሞች አብርሃም አስመላሽ አስመላሽና አብርሃም ወልዴን እኔ በጣም በቅርብ አውቃቸዋለሁ። አብርሃም ወልዴን ወደ ሚዲያ መጣው አብርሃም አስመላሽ ኢትዮጵያ ሬዲዮ ኢትዮጵያ ሬዲዮ

የሚገልጽበት መንገድ በጣም የተለየ ነው፣ እና ከነ ቃናው ከነ ዘየው ደግሞ ከነ ዘየው ይሁላ አብርሃም አስመላሽ ኢትዮጵያ ሬዲዮ በመጣ በሁለተኛው ነው በምናምን እንደ አብርሃም አስመላሽ ያለ ጥልቅ የሆነ የመጽሐፍ ችሎታ ያለው የሚባል መጣ። አብርሃም አስመላሽ ነው መጣው። ሁለቱ የተገናኙ እንትን ፍቼ ፍቼ አዎ፣ አብርሃም ውን የፍቼ ይኖር ነበር። የፍቼ ልጅ ነው፣ የፍቼ ልጅ ነው እንዴ። አብርሃም ፍቼ ነበር። አብርሃም አስመላሽ ደግሞ የእሱ ታላቅ ታላቃቸው ነች። የቤቱ የእሷ ታላቅ፣ የሙላው የሚባል የሙላው የሙላው ታላቅ ነች እሷ። እሷ ትልቋ ትመስለኛል። አዩ ብርሃን ትባላለች እህቱ። አዎ አዩ ብርሃን፣ አስራ ሁለት ያክፍል የጨረሰ ጊዜ ያን ያክፍል መቶ አላስታውስ የእሱ ጨርሳ በመመርነት ትመደባለች እዛ። የት ፍቼ እሷ ጋር ሲሄድ ነው የተገናኙት። ኦፍ ኮርስ ለክረምት ለማሳለፍ እሷ ጋር ይሄዳል ማለት ነው። ከዛ በፊት ግን ኦሪየንቴሽን የሰጡት የመንዝ አርሶ አደሮች በድሮ በመባል ጊዜ በሻጮች ሊሸጡ ይመጣ፣ አሁን አይመጡም። የሚገርመኝ ስትሬንጅ ነገር ነው ያኔ ሲመጡ። በግሩፕ በጎቻቸውን በግሩፕ ስለሚያደርጉ እንደዚህ መቶ ሜትር መቶ ሀምሳ ሜትር የሚሆን የበግ ሰልፍ ነው የምታየው እና ከኋላ ከጎን ከጎን ሆነው ነው እንትን የሚሉት ያ ይሄ አለባበሳላቸው ከላይ እንደዚህ አለንጋ ይዘው ይሄዳሉ። እና እርስ በርስ የሚያወሩትን ነገር እየሰማ ዚያቸውን ያዛ ዚያቸውን ተከትሎ አገላጣ፣ ሲደነቁ፣ ሲቆጡ እንትን አላቸው። ለምሳሌ ለሁሉ ነገር ይሄ አሁን አሁን ብዙ የጎንደር ሰው እንደዚህ ይላሉ። አሁን እስራኤል ሀገር ሆኛ አንድ ሰውዬ የጠቆረ ሰው ብሉ፣ እነሱ ተከትሎ ለአውሮፕላን ምን ይል፣ አውሮፕላን ንይዝ ማለት ነው በዚህ ኢስታንቡል ነው ስንሮት፣ ከፊትለፊት የመጣ ና አራ አራ በጉድ የወጣው ገበያ ላይ ጎንደሬዎቹ የሚሉትን፣ አንዳንድ ገበያ ላይ ስትገባ ራሳቸው እነዚህ እስራኤላ ወንድ ነጋዴዎቹ ይደግሙታል። ባለፈው ሳምንት እኮ በኢትዮጵያ የእስራኤል አምባሳደርን አነጋግሬያቸው አልነበረም? እዛ ላይ እኳን ጥያቄ ስጠይቅ እኮ የሚገርም እኮ ነው። ጎንደሬነታቸው የሚያወጣ የማንን ዘፈን ይዘፍና ሙዚቃ ይሰማሉ ስላያቸው አልፎ አልፎ ሰማለሁ አሉ። አሁን ዘፈኑ ይባሉ የማን ዘፍናሉ? እስክስታ እችላለሁ ዘፈኑን ግን የለሁበትም። ዶክተር አብርሃም ዶክተር አብርሃም ንጉሴም እና እዛ በገበያ ውስጥ ምናምን ስንሆን የጎንደር ሰው አግራሞት አለው ሲያዝን ሚው ቃየሚላቸው እነዚህን ነገሮች ይዘዋቸዋል። እነሱ እና እና አብርሃም ፍቼ ነው የነበረው አብርሃም በዚህ መስጠት ነበር በመንዞቹ እያለ አሁን በኋላ እህቱ ደግሞ እዛ ስትሄድ ፍቼ መኖር እድል አጋጠመው እዛ የአማራ ማህበረሰብ ነው አሁን በእሱ ብቻ ለሚያበቃው ደብረ ታቦር ደግሞ እሱ ስራ ተቀጥሮ ሄደ አብርሃም ሄደ አብርሃም ሄደ ዋናው ነገር ይዞ መጣ ደብረ ታቦር ሰርቷል አሁን አብርሃም ጋር መተ ባለ ሀገር ምን ማለት ነው ያ ቃል አሁን በወሰነ ለ አብርሃም ዘዬው ብቻ እኮ አይደለም እኮ ለግጥሙና ለሚያቀርበው ነገር ብቻ አይደለም ኖርማል ሲያወራ ያ ዘዬ አለ ልበል ኖርማል ወሬው ቤዚካሊ አብርሃም ቤዚካሊ ባለ ሀገር የሆነው ወይም አሁን አብርሃም ቅልጥ ያለ የከተማ ልጅ ነው፣ የአራዳ ልጅ ነው። ከባድ ፍራንኮኔሮ የሚል ጃኬት ለብሶ ከሱ ጃኬት ላይ ነው የምናውቅ፣ ፊልም ቤት የሚሄድ ማን ነው ፍራንኮኔሮ እና ጊታር ምናምን ያለበት የሚያደርግ፣ ያኔ ሀፍካስት ነው የሚመስለው የጣሊያን ክልስ ነው የሚመስለው። እና ሲሄድ እንትን እያለ ነው ለእኛ ንቀት ነበረው። እኛ በእኔ እኔ በእድሜ ትንሽ አንሳለሁ ከፍ እና ከተማ ብሎ ይመጣል፣ ፊልም ቤት ብሎ ይመጣል። ፊልም ሄዶ ያን አንዳንድ በሰማይ አንዳንድ ሲመጣ ይነግረናል ማለት ነው ፊልሙን። አዎ ብተገርመን ተገርመን ተገርመን ተገርመን ሀምሳ ሳንቲም ናት። ፊልምን በማወቅና ባለማወቅ ሀምሳ ሳንቲም ግን ያኔ በእውነት ስለመነግረህ ሀምሳ ኪሎ ሜትር ለልጅ በዛ ላይ በነበር እና አብርሃም ፊልም ተመልካች ነው። አብርሃም ጓደኝነቱ በአብዛኛው የጥላሁን ገሰሰ ልጆችን ባቡ ምናምን የሚሏቸው እዛ አካባቢን አብርሃም እንትን የሚሉ የነበረው የሚውለው አዎ፣ አብርሃም እንደዚ አይነት ጃሪ አራዳ። በአብርሃምን የምናውቀው በካራቴ በካራቴ ይጨርሰናል ብለን የምንፈራው ልጅ እኮ ነው። ፊልም ፊልም አይቶ ስለሚመጣ በካራቴ ይጨርሰናል የምንለው ልጅ ነው እያልኩልህ። ቀስ እያለ ተለከፈ፣ በመንዞቹ ተለከፈ። አብርሃም አሁን የት ነው አብርሃም የተወለደው? በተለይ ፈረንሳይ ልጋ ሲውልላ አልችልም። አብርሃም የሚተወልደው ወይ ደብረ ታቦር ነው ወይ ፍቼ ነው ወይ መንዝ ነው። እንደዚህ ነው። እነዚህ ልጆች አብርሃም ወልዴና አብርሃም አስመላሽ አንደኛ ስማቸው በጣም በጣም በጣም በጣም ስማቸው አንዳንደሞ በጣም ሁለቱ አብርሃሞች እኮ ነበር የሚባሉት እኮ ሬዲዮ ላይ አይ አሁን አብርሃም አስመላሽ ኛ ባላገር ማለት ለእኔ አሁን ለእኔ ኛ የምንረዳው እዛች ድሌ ላይ ቆጭ ብለን አናሳልፍም ከገቡታሁን ከማውቀው አነጋገር ትንሽ እትካለ አሁን ጠይባና እና እንደዚህ ነው። አብርሃም ነው ባላገር የሚለው ነገር ቶታ ነው የቀየረው። ባላገር ማለት በጊዜ ሂደት ውስጥ በታሪክ ውስጥ ያለፈ ትልቁ ሰው እንደሆነ አብርሃም ነ የምረዳው ኢንታይርሊ ጥራዝ ነጠቅና ዝም ብሎ አየር ላይ ያለ ነው። ሴንተር ላይ ከተማ ውስጥ ያለን እና መሰረት ያለው መሆኑን በግ በግጥም ስራዎቹ በመነባንብ ስራዎቹ አብርሃም በንክክቹ በለኃይሉ በጨዋታው በድራማዎቹ እነ ሽንብራ ሸንተሜን የሰማለ ሽንብራ ሸንተሜን ሳትሰማ አብርሃም አስመላሽን ማወቅ አችል ስማ። ሽንብራ ሸንተሜ እሷ ጋ የነበሩ ወንዶች የነበረ እሱ መስማት አለ። አብርሃም ወልዴም በተመሳሳይ ሁኔታ አንድ ትራይብ ናቸው እነዚህ ሁለቱ ባላገሩ ላይ ተገናኙ። ይሲ እሱም ባላገሩ የምትለው አንድ ቃል ወስዶ እቺ ቃል እኮ አሁን በኢትዮጵያ ውስጥ ቴሌቪዥን እስከ ማቋቋም ይህ ከዛ የተነሳ ቃል ትልቅ ሆነ። አይዶልም እንደሚታወቀው ሲጀመር ኢትዮጵያ አይዶል የሚባል ነገር ነበረ ሲሰራ የነበረው ባላገሩ አደረገው እሱ። ሌላው አብርሃም ነው ለኔ፣ ይሄኛው አብርሃም ይሄኛው መሬት የረገጠ አብርሃም። እነዚህ ሁለት አብርሃሞች በጣም ነው ማከብራቸው። አድናቂ በጣም አክባሪያቸው ነኝ። አሁን ሉክ ይሄንን ግጥም ዛሬ አለ በምንሰማው የልጆቹን ወዳጅ ጥጃውን ሳይነካ ነው የሞተው ለካ እርም ያለውን ነገር እንዲህ ነው የሚለው። ፊ ቫሊዩ ነው የሚነግርህ ዘቬሪ የዛን ሰው ይህን ባለ ሀገሩን የምንለው ሰው የእሱን ቫሊዩ ነው የሚነግርህ። ይሄን ቫሊዩን ኮር ቫሊዩ የህሉና ዋህልክ ማለት እሱነቱን ሳታውቅ በሱ እሱን ይዘለውጥ ታስባለህ። ዋሽንት መሰማት አለበት። የኢትዮጵያ ገጠሮች ዋሽንት መሰማት አለበት። ምን አዳም አታዳምጠው? ይገባል። አዳምጠው እወቀው እና ይህንን ቫሉን ስታከብለት አሁን ከእሱ ጋር ለመለውጥ እድላል ፓወር አሉ እዛው ስትመጣ በዛ ፓወሩ ከመጣ መድፍ ነው፣ ምንም ነገር ተራራ ይንዳል። ያለ እስፕሪቱ እስፕሪቱን ካላገኘኸው አትችልም። የእሱን ፍቃደኝነት ይፈልጋል። ትምህርት ማለት እሱ ነው። አየህ ከሆነ ኮሌጅ ወጥተህ የሆነ የደፋው ነገር ማለት አይደለም። ትምህርት ዐይነ እንዲበራ ጨለማ ውስጥ ማየት እንድትችል የሚያደርግ ነገር መሆን አለበት። ገብቶሃል? ዝም ብለን አሁን እንደኔ አይነት ሰው ብሎ የሚሄደውን ነገር፣ የተማረ ሰው ግን ቀስ ብሎ ማስተዋል መቻል አለበት። በዛ ፈረንጅም ፈረንጅ ይበልጠናል። እያንዳንዷን የናንተ ግምት የማንሰጣቸውን ነገሮች አደለን ፈረንጅ ሚት ነፍስ ይዘራባችኋል፣ ተነስቶ ነው። ይሄ ነው ኤዱኬሽን። መማር ብርሃን መሆን መቻል ነው፣ ማብራት መቻል ነው። እብሪት አይደለም። ቀድሱኝ፣ አወድሱኝ ልትልበት አለ የምትማረው። እሱን ከፈለክ ሌላ ቦታ አለ። እሱም ውረድ ውረድ እና አብራ እና ታሪክ እንደሚሆን እና አብርሃም ወልዴዎች አብርሃም አስመላሽ በአንድ ወቅት ይሄንን ዘፈን ይሄን ዘፈን ለማለት ቸገረኛል ባላገሩ ብሎ በዚህ መጣና ሊብረሪ ከዛ ቀጠለና ይሄንን ይኛውን አመጣ። አሁን ቅድም ስብሐት ገብረ እግዚአብሔርን አቋርጠኛል በሰዓቱ። ስብሐት ማንኛው ገበሬው እስማኤል ነገር አደለም እሱ ባለው ነገር ሳምቲንግ እና ቆሞ ነው የሚናገረው። እንትናን በላሁት ናብዬ ጠርቼ ና የሆነ ነገር ልንገርህ አርኪ ብለው በሬ እኔ ስንት ሺ በሬ ሲታረድ አይቻልም። በሬ ሊያርዱ እዛ እኮ ልቤ በሄድበት ጊዜማ እዚህ የታወቀ ስጋ ቤትም አውቀው አግኝቼ እንደ ስንት በሬ ያርዳል ስለው እየጠራልኝ ቁጥር ይዘጋል። ያ ግን በሬ ብቻ አይደለም፣ በሬ ብቻ አይደለም። ያንን ፔን ከውስጥ ያናገሩበት መንገድ እኛኛው ድምር ደስተው መስኪ ነበሩ ስብሃት በጣም ዲፕ ናቸው። ስብሃት በዛች ስራቸው አምስት ስድስት ሰባት በሚለው ስራቸውን ዲፋይን መደረግ አለባቸው። ሌላው ይህ ዓለም አስቸጋሪ ስለሆነ እንትን ያሉት ነው እና እዛ ውስጥ ናቸው ስብሃት እና ስብሃት ያሉትና እዛ እሱ ባለው እንዲዘ ከሱ ቀድሞ ያሉት ነው እና ራሱ ከዚህ ውስጥ ያገኙን የሚመስለኛል። አንዳንድ ጊዜ አብርሃም አብርሃም ከዚህ ከስብሃት ያንን ይህ ነው የኢትዮጵያ ገበሬ መገለጫን ያደረገው እምነቱን ነው አገር በቀል እውቀት እኮ የሚባል ነገር አለ፣ ኢትዮጵያ ውስጥ እንደው ያልተጠቀምንበት ነገር። እንግሊዝኛ በመናገርና ውጭ ሀገር ደርሶ በመምጣት ይመስለናል። እውቀት ገበሬው ጋር ነው ያለው። ገበሬው ለማንኛውም ገገር አሁን እንደምታውቀው የሺ ዘመን ይሄ ባህል መድኃኒት የሚባል ነገር አለ። ከአካባቢያቸው ቀንጥሰው የሚሰሩት ነገር አለ። እዛ ውስጥ እኮ እውቀት አለ። ትምህርት ቤት የምንባረር ሁሉጎሳ ሶስተኛ ነቀጥሎ ደግሞ አሁን ዳዊት ጽጌ

አይቀጥልብህ ነው፣ እንጂ እሱ ቃሉን አልተውም እኮ ባላገር ላይ እኮ ስቲክ አርጓል እኮ የምንጠቀምበት ነገር ምንድን ነው፣ የታወቀ አይደል እንዴ? በተለይ ከተማ ልጅ ማላገጭ አይደል እንዴ? ነገርኩ በነው ታላግጣለህ፣ ምኑ ታላግጣለህ፣ አያ ታስባለህ አንተ ምሁር ነይ ብለ ታስባለህ ነበረ። አሁን ባላገሩ ቴሌቪዥን ሆኗል፣ ቴሌቪዥን የሚባል ነገር ሆኗል። ከፋም ነማ ማለት ነው። እና ለትልቅ ነገር መጠቀም እንችላለን። አሁን ባላገሩ ስድብ ሊሆን የሚችልበት እድል የለም።

ስንት ነበር ሰባ ብር ነው ምናምን እኮ የሚሰጠው ሰባ አይሞላ ኢትዮጵያ ሬዲዮ እንጃ ሰባ ፕሮባብሊ መቶ ምናምን አይ መቶ አይሞላም አይሞላም ሶ ሌ በዚህ ውስጥ ነው ያለው እና እንደ ጣ እንደ ትልቅ ህንጻ ያለው መስሪያ ቤት ነው ብራለችው ሰራ ይሰራበት አንድ ቀን የሄደ ጊዜ እሱ ይፈልጋ እኔ ትኑ ታመሙ ነው ወጋቸው ፈለጣቸው ገንዘብ ቤት ወይም በጆሮ እንዳየለ እንደዚህ የሉም እንዲ ያልትበል የሚል ነገር ይሰጠውና አብርሃም አብርሃም በጣም እንባ የሚቀናው አብርሃም በጣም አልቃሻ ልጅ ነው። እና ይሄዳል። ከዛ በሁለተኛው ሲሄድ ይገርም አላሁንም የእንትና እንዲገብቶ እንዲወጥቶ ብላ ሲሉት አብርሃም አለቀሰ። ያቺን ብር ለመቀበል ሰውየው ቢሮክራሲ ይዋዛ አለቀሰ። እና ምን አላቸው መሰለ እምባ ህንፃ ያፈርስም? አላቸው እምባ ህንፃ ያፈርሳል ነው ጠየቃቸው። እምባ ህንፃ ያፈርስም ብሏቸው ሄደ። ስዋትሴድ ኦፍኮርስ እና የሚገርም የሚገርም የአማርኛ ቋንቋ ሊቅ ነበረ።